ሄሎ፣ አለ የባለፈው ጥያቄሽ ነበረ ለመመለስ ፈልጌ ደወልኩልሽ። የትኛውን ባለፈው፣ እግዚአብሔር የምንከተልበት መንገድ እያያል እንጂ እግዚአብሔር አንድ አይደለም እንዳልሽበት ነዋ። እና አሁን ምን ልትለኝ ነው? እኔማ ምን እልሻለሁ? ዮሐንስ ወንጌል ምዕራፍ አስራ አራት ከቁጥር ስድስት ላይ መንገድና እውነት ሕይወትም ነኝ በእኔ በቀር ወደ አብ የሚመጣ የለም ብሏል። እና ቃሉ አውቃሉ እነሳ እናማ አንቺ ያልሽኝ እግዚአብሔር የአብርሃም እና የይስሐቅ የያዕቆብ እና የሙሳ አምላክ ነው አይደለ? አው እሱ ከሆነማ ወደ እርሱ የማደርሰው መንገድ ነኝ ያለው ኢየሱስ ነው። እና በእርሱ ተራመጅ ልልሽ ነበር የደወልኩልሽ። ደግሞ ስምን ኢየሱስ በቅርብ ልመጣ ነው እና ሰዎቹን አታባቢያቸው ሽ ቸው